ሰላም ጤና ይስጥልኝ፣ የተወደዳችሁና የተከበራችሁ የተከዜ ዩቲዩብ ቤተሰቦች። ቆዩእና አረበኛ ቋንቋን የግዝን ያህል የሚያውቁት አባ ገብረ መሲ የሚባሉ መነኩሴ በዚሁ ገዳም ነበሩ። እሳቸውም የካሳን ልዩ የሆነ የተፈጥሮ ስጦታ ባዩ ቁጥር በጣም ይገረሙ ነበረ። አንድ ቀን ጠዋት ወደ ቤታቸው ካሳን አስጠርተው በደንብ ተጠርገውና ተለቅልቀው ሳር ጠጅ ሳርእና ነጭ ሳርያ ተደባልቆ ተጎዝጉዞላቸው ከነበሩት መደቦች በአንዱ ላይ ቁጭ እንዲል ነገሩት። ካሳ አሉ አባ፣ ከጥቁሩ ነጭ ጠጉር የሚበዛበት ረጅም ሪዛቸውን በቀኝ እጃቸው ሳብ ሳብ እያደረጉ፣ አቤት አለ ካሳ። ድሮ ከቆብ ጋር ሲያየው ታላቅ ውበት የነበረውና ቆብን ሲያወልቁት ጊዜ ነጭ ዱባ መስሎ የመልካቸውን ቅርጽ በፍጹም የለወጠውን መላጣ ራሳቸውን በመገረም እየተመለከተ አንተ እኮ ብልልጅ ነህ፣ አሉ አባም። ካሳ ራሱን ለማሞገስ ቢያፍርም በንግግራቸው ተደስቶ አንገቱን ወደ መሬት ደፋ አደረገና ዝም አለ። አባም ንግግራቸውን ቀጠሉና ካሳ፣ አንተ ከፍተኛ ስጦታን አታውቀውም ይሆናል። ሰዎችም ስተዚህ ያውቅል ይሆናል። እኔ ብዙ ነገር ኢየሩሳሌም አንድ ዓመት ተቀምጫለሁ። ግብፅ በአንድ ገዳም ብዙ ዓመት በመቀመጥ ያረጀውበት ሀገር ነው። ሊባኖስም ለጥቂት ጊዜን እንጂ አይቸዋለሁ። በየሀገሩ ብዙ አይነት ስጋዊና መንፈሳዊ ትምህርቶች አሉ። የእኛ ትምህርት ግን ወደ መንፈሳዊነት ብቻ እያደላ ሄደዋል። በመንፈሳዊነት እየደረጀን መሄዳችን በውኑ የሚያስደስት ነው። ቢሆንም በስጋዊ ኃይልም ደርጅተን አገራችን ታጠበቅናት የምንኮራበትን ሃይማኖት በግድ ልናጣው እንችላለን። በግብፅ ውስጥ እንደኛ ያሉ በተዋሕዶ ሃይማኖት የሚያምኑ ሰዎች መኖራቸውን ታውቃል አይደለምን? አሉ አባ። ግብፅ መቤታችን የተሰደደችበት ቅዱስ ማርቆስ ሰማዕትነትን የተቀበለበትና እስክንድርያ እናታችን የምንላት ሀገር የሚገኝበት አቡን እናስመጣ የነበረበት ሀገር አይደለም አለ ካሳ። አሁን አሉ አባ ገብረ መሲሕ። አሁን በዚህ ሀገር እንደኛ ያሉ ክርስቲያኖች መኖራቸውን ሰምቻለሁ አለ ካሳ። ዛዲያ ይኸውልህ፣ በዚህ ሀገር ስኖር ያየሁድ ጉድ እስላሞቹ ከክርስቲያኖቹ ከልክ በላይ ሲጨቁኗቸው በየአመቱ የክርስቲያን ቁጥር እየቀነሰ ሲሄድ የእስላሙ ቁጥር እየጨመረ ይሄዳል። እስላሞችን ደግሞ በሃይማኖት ስም አንድ እንደሆኑ እያደረገ የያዛቸው የቱርክ መንግስት ጨቁኗቸው፣ ረግጧቸው ይኖራል። ሰው ነፃ ካልሆነ የፈለገውን ሃይማኖት ለመከተል ስለማይችል የሀገራችን ትምህርት በሃይማኖት ላይ ብቻ በመመስረቱ በጣም አፍራ አለው። አባይን ሲናገሩት የማህበረስላሴ መነኩሳት ካህናት፣ እኚህ መነኩሴ በብዙ ነገር ከነሱ ሀሳብ የተለዩ በመሆናቸው በሌሉበት ጊዜ ስማቸውን ሲያነሱ አባ ገብረ መሲ በማለት ፈንታ አባ መናፍቁ የሚሏቸው ትዛህ ነው። እኚህ መነኩሴ በውጭ ሀገር በቆዩበት ጊዜ የአረበኛ ቋንቋ በጣም አጠናቀው ከማወቃቸውና በዚሁ ቋንቋ ብዙ አይነት መጽሐፍ ከመመርመራቸውን በላይ በኢትዮጵያ ትምህርት የደረጁ በተፈጥሯቸው አስተዋይ እና የሌሎችን ሀገር ሁኔታ ያዩ በመሆናቸው ከፍተኛ አስተያየት ነበራቸው። የሌላ ሀገር ሰው ቢሆኑ ምናልባት ከፍተኛ የእውቀት መለኪያ ማድረግ ሳይሰጣቸው አይቀርም ነበር። ለዚህ ታላቅ አእምሯቸው፣ ኢትዮጵያዊ ገዳሚ የሰጣቸው ስም ግን አባ መናፍቁ የሚል ነበር። መናፍቁ ነው። ስለ ቅድስት ሥላሴ፣ ስለ ክርስቶስ ባህሪ፣ ስለ ቅዱሳን ጻድቃንና ሰማዕታት፣ ስለ ቤተ ክርስቲያን ሥርዓቶች የኢትዮጵያ ተዋሕዶ ቤተ ክርስቲያን ከምታምነው መንገድ የወጡበት ነገር አልነበረም። ብቻ አባ ታላላቅ ጥፋት አስተሳሰባቸው በዚህ አካባቢ ካሉት መነኮሳትና ካህናት ጠባብ አስተሳሰብ ጋር በፍጹም አይስማማም ነበር። እነዚህ ካህናትና መነኮሳት የሚጋጩባቸውን ጥቃቅን ነገሮች አባ ገብረ መሲሕ ጨርሰው እንዳሉ አይቆጥሯቸውም ነበር። እንደውም አንድ ቀን በዓል ለማክበር ለህብረተሰቡ ምዕመናን፣ እንዲሁም በዚያ ለሚገኙ መናኩሳት መምህራንና ተማሪዎች ንግግር ሲያደርጉ ጌታችን ኢየሱስ ክርስቶስ በዚህ ዓለም ላይ ትቶልን የሄደው ከፍተኛ ቁም ነገሮች ሃይማኖት፣ ተስፋና ፍቅር ናቸው። ከሁሉም ፍቅር እንደምትበልጥ ሐዋርያው ቅዱስ ጳውሎስ ሐዋርያው ቅዱስ ጳውሎስ አስተምሮናል። እኛ ግን በማይረባና እግዚአብሔር በማይጠይቀን ከንቱ ነገር በጣም የምንጠየቅበትን ፍቅርን ያህል ነገር እናበላሻለን። ምስር አገር በቆየሁበት ጊዜ እንዳየሁት እንኳን ክርስቲያን ለክርስቲያን እስላምና ክርስቲያን እንደዛ ሲጠያየፉ እስላሙ ያረደውን ክርስቲያኑ ክርስቲያን ያረደውን እስላሙ እየበላ በመጠኑ ተፈቃቅረው ይገናኙ ነበረ። በእኛ ሀገር ግን አንዱን ጥሩ ክርስቲያን ትልቁን ነገር ሲያበላሽ እንደ ልማድ ችላ ብለን ትተን ትንሽ ጉድለት ሲገኝበት አረመኔን እንለዋለን። በጾም በባልና በሌላም ነገር ያለን ሕግ ሁሉ ቀለል ቀለል አድርገን በዙሪያችን ያለውን ሁሉ አረመኔ ክርስቲያን ብናደርገው የቱርክንና የአረብን ጦር ለመቋቋም በዚህም የሀገራችንና የሃይማኖታችን ጽናት ለመጠበቅ በጣም እንችል ነበረ። ክርስቲያን ሁነን መኖር የምንችለው በፍቅር ብቻ ነው። ክርስቲያንነት ራሱ ፍቅር ነው። ሀገርና ነፃነት ማለትም ራሱ ሃይማኖት ነው። ነፃ ሀገር የሌለው ነፃ ሃይማኖት አይኖረውም። ሀገሩንና ነፃነቱን የማይወድ ሰው ሃይማኖትን ይወዳል ማለት ሐሰት ነው። ሰውን የማይወድ ሰው እግዚአብሔርን እወዳለሁ ቢል ዋሾ መሆኑን ታላቁ ሐዋርያ ነግሮናል። እኛ ስማችን ክርስቲያን ነው፣ ግብራችን ግን የክርስቲያን አይደለም። ክርስቲያን ሰፊ አእምሮና ታጋሽ ልቦና ያለው ነው። ክርስቲያን ሊባል የሚገባው ከራሱ ጥቅም ይልቅ ለሌሎች ደህንነት የሚያስብ ነው። እውነተኛ ክርስቲያን ሰውን ሁሉ የሚወድ ሲያስፈልግም ደፋርና ቆራጥ እንጂ በደጀ ሰላም መክፈልትና በሌሎች ከንቱ ነገሮች አጥንት እንደያዙ ውሾች የሚናጭ አይደለም። ሰው ገዳም ስለገባ፣ ወይባ ስለለበሰ፣ ቆብ ስለደፋ፣ ከንፈሩን እስኪደክመው ስለጸለየ ብቻ የእግዚአብሔርን ፍቅር ሊያገኝ አይችልም። የእግዚአብሔር ፍቅር ለማግኘት ሰውም ማፍቀር ይገባዋል፣ በማለት ይህንና ይህን የመሳሰለውን ቃል እየተናገሩ በመስበካቸው አንድ አዲስ ነገር ሆኖ ታየባቸውም። በዚህ ስብከታቸው ስለ ቅዱሳን ገድልና ታምራት አንድም ቃል ሳይናገሩ ስለ ብዙ ዓለማዊ ጉዳዮች ለምሳሌ ስለ ነፃነትና እሱን ስለመሰለ ነገር እያጋነኑ ደጋግሞ በመናገራቸው በመነኮሳቱና በካህናቱ ዘንድ እንደ ጸረ ማርያም ተቆጠሩ። በየጊዜውም ካህናቱና መነኩሳቱ ለሚጠነቀቁባቸው አንዳንድ ጥቃቅን ነገሮች ቸልታ ስለሚያሳዩ ባሉበት ጊዜ የሚጠሩበት ስማቸው አባ ገብረ መሲህ ሲሆን፣ በሌሉበት ጊዜ የሚጠሩት ስማቸው ግን አባ መናፍቅ ነበር። ካሳም አባ መሲህ የተለመደውን አስተያየታቸውን ሲያቀርቡለት ለጊዜው አባ መናፍቁ ከሚባሉት ሰው ጋር መሆኑ ትዝ አለውና ሰውነቱ ስቅጥጥ አለ። መናፍቅ የሚለው የግዕዝ ቃል እውነተኛ ትርጉም ስለ ሃይማኖት ጉዳዮች በሙሉ ወይም በከፊል ተጠራጣሪ ማለት ነው። በብዙዎች ካናት ያተረጓገም ስሜት ግን ፍጹም ከሃዲ እንደማለት ያህል ሲሆን በመሃይመናንና አስተሳሰብ ሥጋ የለበሰ ሰይጣን ከማለት የተሻለ አልነበረም። ቢሆንም የካሳ አእምሮ እንዲህ ባለው ግብዝነት ከመታሰር ነፃነቱን ያገኘን ስለነበር አባ ገብረ መሲንን በመጠኑ ቢጠራጠራቸውም ከሰይጣን ቀርቶ ከክፉ ኦርቶዶክሳዊ መንኩሴ ጋር ሊያመሳስሉ የማይገባቸውም ታላቅ ሰው መሆናቸውም አልጠፋው። ካሳ ጥቂት ቅር ብሎት ከቆየ በኋላ ከአባ ጋር የጀመረውን ውይይት በመቀጠል ዛሬ የሚሻለው ምንድን ነው? አላቸው። ኢትዮጵያ ብዙ መናኩሳት እና ካናት ብቻ ሳይሆን ብዙ አዋቂዎችና ጎበዞች ሰዎች ያስፈልጓታል። እንዳንተ ያለ ሰዓት ልጅ ተዚህ ሀሳባቸውና ታፍንጫቸው ተማያልፍ ካህናት ጋር ተቀላቅለው መማሩ ባይከፋም ከእነሱ ጋር ተቀላቅሎ መኖሩ ለሀገሪቱም ለሃይማኖቷም አንድ ታላቅ ጉዳት ነው። እርግጥ ነው አንተ አንድ ካህን ሆነ ትቀራለ ብዬ አላስብም። አብዛኛውን ጊዜ ካህኑ ሆኖ እንዲቀር ላጨው ሰው እግዚአብሔር እንዲህ ያለ ነበልባላዊ ስጦታ አይሰጠውም። አሁን በዚህ ለጋድሜ ስንት ደበሎና ኮፋዳ የጨረሰ ራሱን በከኬ የተጨረሰ ሽማግሌ ተማሪ ያልደረሰበትን ትምህርት ተምረዋል። ፍትሐ ነገስቱን ዘልቀዋል። አይደለ? አሉት። በንግግራቸው መሀል አቋርጠው በመጠየቅ እሱን ተጨረስ ቆይቷል፣ አሁን ብሉይ በማንበብ ላይ ነኝ አለ ካሳ። እንግዲህ አንዳንድ ጊዜ ብቅ እያልክ አረበኛ እንዳስተምር አህሩት አባ ገብረ መሲህ ረሄ የእስላም ቋንቋ ምን ይሰራልኛል? አለ ካሳ። አባን ሳይሆን የቸንከር ቤተክርስቲያን መምህራንና ተማሪዎች የፈጀውን የእስላም ጦር የሚጣላበትን ስሜት ገንፈል ብሎበት አረበኛ የእስልምና ቋንቋ ሳይሆን የብዙ ብዙ ቋንቋ ነው። የክርስቲያን፣ የእስላም፣ የአይሁድ የአረቦች ቋንቋ እንጂ የእስላም አረቦች ብቻ ቋንቋ አይደለም። ቤተክርስቲያናችን ከምናገኛቸው መጽሐፎች ውስጥ አንዳንዶቹ በዕብራይስጥ አንዳንዶቹ ተፀርጽ ተፀር አንዳንዶቹ ተሮማይስጥ ወደ ጊዜ የተተረጎሙትን ያህል አንዳንዶቹ ታረበኛ የተተረጎሙ ናቸው። ተአምረ ማርያም ሲነበብ ሰምታል። ተተረጎሙት እማአርቢ ለግዕዝ ነው የሚለው። ከግዝ የምናስመጣቸው ጳጳሳትን የሚናገሩት የሚጽፉት የሚሰሙት በአረበኛ ቋንቋ ነው። ከዚህ በቀር አንተ እንዳልከው አረበኛ የእስላም ቋንቋ የኢትዮጵያም ጠላቶች አረበኛ የሚናገሩ የውጭ እስላሞች ሆነው ተታዩ፣ የእነሱን ቋንቋ ማወቁ ይጎዳ ይመስላል። የጥላትን ቋንቋ ማወቅ እኮ ተጠላት ሚስጥሮች አንዱን እንዲያውም ከፍተኛውን ማወቅ ነው። ሰው ብዙ ጉዳይ የሚፈጽመው እኮ በሚናገራቸውና በሚጽፋቸው ቃላት ነው። ኦርዮን ባለማወቁ እንዲሞት የታዘዘበትን ደብዳቤ ተሸክሞ ወደ መታረጀው ቦታ መሄዱን ታውቃለህ አይደለ? አሉት አባ ገብረ መሲል እሱስ እውነቱን ነው። አለ ካሳ ግድ የለም እየመጣህ አጥና አሉ አባ እሽ ጠዋት ጠዋት እየመጣው አጥና አለው። አለ ካሳ ካሳ ከዚህ ጊዜ ጀምሮ ወደ አባ ገብረ መሲ ቤት ጠዋት ጠዋት እየሄደ አረበኛ መማሩን ቀጠለን። እነዚህ አለማደኛ መናኩስት አባ ገብረ መሲን በሌሉበት አባ መናፍቁ እንደሚሏቸው ካሳንን በሌሉበት ጊዜ ወልደ መናፍቅ እያሉ መጥራት ጀመሩት ከሁሉም ይባስ ብለው አባ ካሳን አረበኛ ቋንቋ ሲያስተምሩት የሰሙ አንዳንድ መነኩሳት አባ ገብረ መሴ እስላም ናቸው፣ ካሳም እስላም አድርገው መጽሐፈ ቁርአንን እያስተማሩት ናቸው ብለው አወሩ። ካሳይን ሲሰማ ስለ አባ መናፍቅነት የተወረው ነገር እንደዚሁ መነሻ የሌለው የመነኩስ ያሉ ባልታ መሆኑን ሊረዳና አባንም በሙሉ ልቡ ሊወዳቸው ቻለ። ካሳም በአረበኛ ቋንቋ በጣም እየተራመደ እንደሄደ አንድ ቀን ጠዋት ወደ አባ ቤት ሂዶ የተለመደ ትምህርቱን ከመቀጠሉ በፊት አባ፣ የአረበኛ ቃል ጉሮ ያንቃል። እኔ የማውቀው ግዕዝና አማርኛ ብቻ ነበር። ምናልባት ትግርኛ ስለሚያውቅ በመጠኑ ሳይሻል አይቀርም። እርግጥ ነው ብዙ ተግዕዝ ተአማርኛና ተትግርኛ ጋር የሚመሳሰሉ ቃላት አሉበት። ተአረቦች ጋር በትውልድ አንድ መሆናቸውን ያመንኩበትም በዚህ ምክንያት ጭምር ነው። ግን የጉረሮን መታነቅ ስለሚፈልጉ ምናልባት ትግርኛ የሚያውቅ በመጠኑ ይሻል እንደሆነ እንጂ አማርኛ እና ግዕዝ የሚያውቅ ሰው በቃሉ ሳይሆን በአነጋገሩ ሳይቸገረ አይቀርም። እውነት ነው ይህ ችግር አለ፣ ግን አንድ ጊዜ ስልቱን ተለመዱት አያስቸግርም። አባቶቻችን ሲተርቱ ለማወቅ ፎገራ ዱሩ ነው ይላሉ። ፎገራ በሜዳነቱ ሜዳዎችን ሁሉ የሚያስንቅ ለጥ ያለ ሜዳ ነው። ሜዳነቱና በትክክል ለጥ ማለቱ ሲታይ ሜዳ ነው ተሚባል ይልቅ የውሃ ሳይሆን የሳር ውቅያኖስ ሊባል የሚችል ገላማ ሜዳ ነው። ግላላዋቂ የሜዳም ዱር ነው። አረበኛም እርግጥ የዘራችን ቋንቋ ነው። እስላም እና ክርስቲያን በሚባል ስም ጠንቅ ሳይፈጠር ሃይማኖቶቹ ራሳቸው ሳይሆኑ የእስላምና የክርስቲያን ወራሪዎች ሁሉን ነገር የግፍ መሳሪያ ሳያደርጉት እነዚህ ህዝቦች ወንድማማቾች ነበሩ። አብረውም ኑረዋል። ስለዚህ ለአንድ አበሻ የአረብ ቋንቋ ማጥናት ከሁሉ የሚበልጥ ሊገባው የሚችል ነገር ነው አሉ አባ ካሳሁን። እሱን አባ የሚያደርጉትን ውይይት ከገዳሙ መነኩሳት ፊት ሲያደርጉት ስንት መነኩሳት ለሰማዕትነት እንደሚነሱ አስታወሰና፣ አባ እንዳያዩት ፊቱን ዘውር አድርጎ ለብቻው ፈገግ አለ። አባ በገዳም ውስጥ አዲስ የወጣልኝ ስም ሰምተዋል? አለካሳ በንቀት ሳቅ ግንባሩ በራ ብሎ፣ ምን ስም ወጣል? አሉት አባ። ገብረ መሲህ ወልደ መናፍቅ ተብያለሁ። ለወደፊቱ ደግሞ ወልደ መተ ገብርኤል የሰላም ልጅ ሊባል ታስቧል አሉ። አለካሳ መናፍቅና እስላም የተባለው አባት ማን ነው እርስዎ መሆኑ ነው ማን ነው ይህን ስም ያወጣሉ የገዳሙ መነኮሳት ናቸው ዛሬ ያነሱን ወሬ የተቁም ነገር ታገባው አለ ለነገሩ አልኩ እንጂ ደሞ ምኑ ተቁም ነገር ይገባል በል ዝም ብለህ ትምህርት እንቀጥል አሉ አባ ለቅሶና ዘፈን ደጃዝማች ማሩ ወልደ ልጅ ስላልነበራቸው በሞቱ ጊዜ ሰራዊታቸው ተበታትኖ ከግዛታቸው የሚበዛው ክፍል ለራስ ይማም ትንሽ ወንድሙ ለማርየ ጉግሳ ተሰጥቶ ነበረ። በዚህ ጊዜ በዚህ ጊዜ ወይዘሮ ወለተ ተክሌ ከደጃዝማች አንድ ዋጋት ነበሩ። አንቺ ስለ ቆይቻውን አንቱ ያልኳቸው እሳቸው በዚህ ጊዜ ኮረዳነታቸው ቀልቶ ልጃቸው እንኳ አድጎ ለአካለ መጠን የደረሰ በመሆኑ ነው እና የቅልት አድጎልኝ ወይዘሮ ወለተ ተክሌ እንደዚህ የሚወዳቸው አጎታቸው በሰው እጅ ሙተው ልጃቸው ክፉ በወንድማቸው ገዳይ እጅ ምርኮኛ ሆኖ ተቀምጦ ሳለም የደረሰባቸውን ሐዘን መግለጽ የማይቻል አይደለም። ልክ እንደ ወይዘሮ አትጠገብ ሆነው ቁጭ አሉ። እኛ በውበታቸው ልዩ የሆኑ ሴትዮ በአንድ ወር ውስጥ ውሻ በጨው የማይነካቸው መሰሉ። ያ ሞንዳላ ሰውነታቸው እንደ ጨው ማምቶ መቀነታቸው በቂጣቸው ሊሾልክ የደረሰ መሰለን። አንድ ቀን ጠዋት እንደ ልማዳቸው በቤት ውስጥ ቁጭ ብለው ሲያለቅሱ ደጃች አንድዋ።